አሰላሙ አሌይኩም ወረህመቱላህ ወበረካቱ። ለመላው እስልምና እምነት ተከታዮች እንኳን ለ1ሺ446ኛው ለኢደል አድሃ አረፋ በዓል በሰላም አደረሳችሁ። በቤታችሁ ሆናችሁ ይህንን የአረፋ ፕሮግራም የምትከታተሉ በሙሉ በድጋሚ እንኳን አደረሳችሁ እንላለን። አሁን የምንገኘው በስልጤ ዞን በአረፋ ዋዜማ ላይ የሴቶች አረፋን እያከበርን እንገኛለን። እንግዲህ በስልጤ ዞን በሴቶች አረፋ ከመቶ ሰላሳ በላይ የተለያዩ የባህል ምግቦች ያሉ ሲሆን ዛሬ ግን ወደ እናንተ ይዘን የመጣ ነው አራት የምግብ አይነቶችን ነው እነዚህን የምግብ አይነቶች እናታችን እትዬ ሉባባ የሚያስተዋውቁ ሲሆን በዚህ ውድድር ላይ ደግሞ የሚሳተፉት ሁለቱን ወረዳዎች የሚወክሉ አስተዳዳሪ ዋና አስተዳዳሪዎችን አስተዋውቃቸዋለሁ። በዚህ በኩል የምናያት ወይዘሮ ተሚማ ሙዴ የሳንኩራ ወረዳ ዋና አስተዳዳሪ ናቸው። በዛ በኩል ደግሞ የምናያት የአልቾ ውሪሮ ወረዳ ዋና አስተዳዳሪ ወይዘሮ መህዲያ ሀሰን ናቸው። እንግዲህ ሁለቱም አንዳንድ እህትን ይዘዋል። የሚወዳደሩበትን ደግሞ የምግብ አይነቶች እትዬ ሉባባ ያስተዋውቁና ወደ ውድድሩ እንሄዳለን ማለት ነው። እትዬ ሉባባ በባህል ምግብ በስልጤ ብሔረሰብ ላይ ትልቅ አንቱታን ያተረፉ እናት ናቸው። እሳቸው እንግዲህ ምግቡን አስተዋውቀው ወደ ውድድሩ እንሄዳለን ማለት ነው። ብስምላ አሁን አራቱም ተወዳዳሪዎች የየምግብ ድርሻቸውን የሚሰሩትን የስራ ድርሻቸውን ያነሳሉ። በቅድማ ጎመን ከተፋ ነው። ከትፈው ደግሞ አጥበው ይቀቅላሉ። አንዱ ደግሞ በቦሌ ነው የሚቀቅለው፣ ዝብቆ ይባላል። ከለሩን ይቀይራል። ከበሰለ ወዲህ ደግሞ ወደ አራት አይነት ምግብ ይሰራሉ። ዚማሙጃት፣ የጎመን ክትፎ፣ ነጨይቤ እንደገና ደግሞ ዝብቆ የሚባለውን በቦሌ የተሰራ ማለት ነው። ከለሩን ይቀይራል። እሱን አሁን አስጀምራቸዋለሁ። መልካም። አሁን እንደምታዩት ውድድሩ ጦፏል። በአሸናፊነት ስሜት እየሰሩን ያለው ዛሬ እየሰራን ያለ ነው። ሁለቱ የሴቶች አረፋ ነው። የዚህ ደግሞ ዋናው አንድ የገመን ክትፎ ነው የሚሰራ ጎመን እንደ ወረዳችን እንደ አጋጣሚ ሆነ አልቾ ወሪሮ ወረዳ አንዱ የሚታወቅበት ምርት ነው። ይሄ ሲማሩ ይባላል። አምሮ ጎመኑ ራሱ ሲማሮ ይባላል እና ሁለት አይነት ጎመኖች አሉ፣ ፊሾ እና ሲማሮ። አሁን እያዘጋጀው ያለውት ያው ለዛሬ ማታ የሴቶች አረፋ የጎመን ክትፎ የሚሆን አሁን ከትፈ ይቀቀልና በኋላ ላይ ደግሞ ደቀቅ ተደርጎ ይቀቀላል። ከዛ በኋላ በቂቤ በተገቢው ተለውሶ የሚቀርብበት ሁኔታ አለ ማለት ነው። እንደኛም ወረዳ ይሄ በተለይ የሲማሮ ጎመን ሳይሆን ያለው የፊሾ ጎመን ነው ያለው። እኛ አካባቢ ባይኖርም እንኳን እናውቀዋለን። ብቻም ሳይሆን አጠቃላይ ማህበረሰቡም ጭምር በየጓሮው እየተከለ የሚጠቀመው ነው። ይህንን አሁን እኛ እየሰራን ያለ ነው፣ የዙቆ ነው የምንሰራው። በጎመንና በአይብ የሚሰራ ነው። አሁን ያንን ለመስራት ደግሞ ጎመኑን መጀመሪያ እናዘጋጃለን። ዝንቆ ለመስራት ዝም ብለን አይደለም የምንሰራው፣ ጎመንና አይብ አንድ ላይ ተቀላቅሎ ነው የሚሰራው። ያንን ለመስራት ደግሞ በመጀመሪያ ደረጃ ጎመኑን የጽዳት ሁኔታውን አይተን እንቀነጥሳለን። ቀንጥሰን ደግሞ በቦሌ ነው የሚቀቀለው። መጀመሪያ ከለሩም የተስተካከለ የአማረ እንዲሆን በቦሌ ነው የሚቀቀለው። ከዛ ሲቀዘቅስ ተከትፎ በአይብ ጋር ይበላል ማለት ነው። አለ ከምትላቸው ምግቦች ሁሉ የበለጠና የሚያምር የሚጣፍጥ ነው። ከስጋ ከተለያዩ ምግቦች የበለጠ የሚጣፍጥ ነውና እንግዲህ ስራው ተሰርቶ ይታያል ማለት ነው። ዝና ዝና ቀደም ሴቶች አረፋ ላይ እንዴት ነው ያደግሽበት ሁኔታ? ካሁን ደግሞ ከስራ ኃላፊነትሽ ጋር እንዴት ነው አጣጥምሽ እየሄድሻለሹ? የሚለውን እስኪ ለተመልካቾች እናጫወት። ከቤተሰብም ጋር ያው ብቻንም እየኖር ባለበት ሰዓት በሴትነት የሚገባኝን ነገር እየሰራው መጥቻለሁ። አሁን ደግሞ ከአስተዳዳሪነትም ሆን በስራ አለም ላይ ደግሞ ስትሆን ሁለቱንም በጋራ አድርጋ አጣምረ የምትመራበት ነው። ስለዚህ የቢሮውን ስራ በቢሮ ደረጃ እየሰራ ቤት ስትገባ ደግሞ ሴት ነህ። ስለዚህ የሴትነቱን ስራ የዋጣጥሚ እየሰራውኝ፣ በዓልን ቤተሰቡ በተገቢው እንዲያከብር እንደሴት አስተዋጽኦ እያደረግኩ እገኛለሁ፣ የሚል ነገር ነው ያለኝ። ወይዘሮ መህዲያ እሳቱ አልቀጣጠል ያላቸው ይመስላል። በዛ በኩል በጣም እየነደደ ነው። ምንድን ነው እሱ፣ ምን ይመስልሻል? ይህን ነገር እየተያያዘ ያለበት ሁኔታ አለ? ይደርሳል። ትንሽ ሰዓት ወስጃለሁ ይመስለኛል፣ እሳት በማያያዝ ግን ደግሞ አሁን እየተያያዘ ያለበት ሁኔታ ስላለ ያው እንደርሳለን። በኋላ አዳልተው ነው እርጥ ብንጫ ሰጥተው ነው ምናምን፣ በፍጹም ዋናው መድረሱ ስለሆነ ውጤቱን በጋራ እናያለን። ይደርሳል። በጣም አሪፍ ይሄ ማንደጃ ልምድ አለው ነው ሁሌ የሚጠቀሙበት ነው። እዛ ጋ እሳት ብዙም አይቃጠልም። እስኪ ምንድነው ምን ላይ ደርሳችኋል? ያው እኛ ጎመኑ ነጥበን ውሃም ጤደናል? እንግዲህ ውሃ ጎመኑን የመጨመር ስራ ብቻ ነው የቀረን። ብቻ ውድድሩን ኦልሬዲ 75 ፐርሰንቱን ደርሰናል ማለት ይቻላል። ምን ላይ ነው የምትገኙት? አዎ ያው ቅድም እንዳልኩ እሳት ትንሽ ስንያይዝ ቆይተናል። አሁን ባለበት ሁኔታ ግን ያው ከነሱ በተሻለ መልኩ የእሳቱን ፍጥነት እያየው ነው። ኦልሬዲ ውሃው ፈልቷል። አሁን ጎመኑን አጥበን አምጥተናል መጨመር ነው በቃ ጨርሰናል። ዘጠና ፐርሰንት አካባቢ እየደረስን ነው በእኛ በኩል አለው ግን፣ ኦልሬዲ እየተገባደደ ስለሆነ የምናሸንፍ ይመስልናል። በጣም ከዛ የዛቱን ያሉት እኛ ሰባ አምስት ፐርሰንት፣ የእናንተ አርባ ፐርሰንት፣ ሃምሳ ፐርሰንት አካባቢ ናቸው። አይደለም በዝረራ ነው የምናሸንፋቸው የሚል ጨረስን። ያው ቅድም እንዳልኩ መጨረሻ ውጤቱን፣ ምግቡን ታዩታላችሁ። ከፍጥነት አንጻር ቀድም እንደምንጨርስ እርግጠኛ ነው።

አድማጮቻችን እንግዲህ ምግብ ምግብ የሆነ ደስ የሚል ሽታ እየሸተተን ነው፣ እንግዲህ አምሮታችን የተቀሰቀሰ ነው። ምን ላይ እንደደረሱ እስኪ እንስማ። አሁን ቅድም ተከትፎ የነበረው ጎመን በስሏል። ድጋሚ የቀረውን ያህል ከትፌ አለው። አሁን አስፈላጊ ቅመማ ቅመሞችን እየጨመርኩ ነው። እዚህ ጋር ጠገቤ እንደምታየው ጨዋ አለ፣ ኮረሪማ አለን፣ ሚጥሚጣ አለ። ይሄ ደግሞ ያው እቺ ባህላዊ የቅቤ ማቅረቢያ እቃ ነች፣ ቅቤ አለ። ስለዚህ ከጨረስኩ በኋላ ያው እኔ ሁለት አይነት ነገር ነው እዚህ ጋር ለሰራ እያሰብኩ ያለሁት የጎመን ክትፎና ዝማሙጃት የሚባለውን የስልጤ ባህላዊ ምግብ ለመስራት ጥረት እያደረግኩ ነው። በቃ ስራውን እየጨረስ ያለንበት ሁኔታ አለ ማለት ነው ያው እኛም ወረዲ እየጨረስን ያለንበት ሂደት አለ። ጎመኑ በስሎ አውርደን ከትፈን፣ አሁን ከአይቡና ከጎመኑ ጋር የተለያዩ ቅመማ ቅመሞችን ጨምረን እያሸን ያለንበት ሂደት ነው ያለው። እየተጠቃለለ ነው። እንግዲህ ለመብላት መዘጋጀት ያስፈልጋል ነው በእናንተ በኩል። ያው የሚጨመረው አንዱ ጨው ነው፣ ኮረሪም አለ፣ ሚጥሚጣ አለ። ከዛም በቅቤ ይታሻል ማለት ነው። እነዚያን ቅመማ ቅመሞች ጨምረን በቅቤ አሽተን እናቀርበዋለን። ምንድን ነው የሚባለው፣ ን የምትሰሪው ምግብ ዙቆ? ያው ሴት ልጅ ብዙ ጊዜ ሙያ የምትወስዶ ከእናቷ ነው። የስልጤ እናቶች ደግሞ በጎመን ክትፎ አይታሙም። በተለይ አረፋ ላይ የጎመን ክትፎ ግዴታ ስለሆነ ያው ከእናቴ የወሰድኩት ሙያ ነው። እሺ ያው ሙያውን የለመትኩት ያው ከመነሻው ከቤት ከእናቴ ነው። በተለይ ሴት ልጅ እንደ በስልጤ ማህበረሰብ ገና ከሕጻነቷ ጀምሮ የሴት ልጅን ሙያ ከናቷ ኋላ ኋላ እየተከተለች የምትለማመድበት እናትም ይሄ ከዚህ ነው የሚሰራው፣ ይሄ ከዚህ ነው የሚሰራው፣ ለዚህ ነው የሚጠቀሙት እያለች ብታለማመድበት ሂደት ስላለ ያንን መነሻ አድርጌ ከናቴ የወሰድኩት ሙያ ነው። እስቲ ምን ላይ ናቸው የሚለውን ነገር እያስተዋወቁን ምግቡንም ጣዕሙንም በጥሩ ሁኔታ ሲሰራ ምን ይመስላል የሚለውን

የጎመን ክትፎ አሪፍ ነው። እጅ አስቆረጥ ማለት በጣም አሪፍ ውጤቱን፣ ቆና እንትን አላለም ይለቅና፣ እትዬ አያዳሉ፣ አያዳሉ። እንትኑንም ነጥቡንም እንዳይናገሩ አደራ። እሺ አልናገርም። የእናትነት ነገር አላስችል ብሎት ነው። ይገባኛል። ተመልካቾች እንግዲህ ውጤቱ፣ ውድድሩ በጣም የጦፈን የሚገኘው ወደ የሚበላበት ወደ ብጥር እየተገለበጠ ነው የሚገኘው። ወደ እናንተ ለመድረስ በጣም ቀርበዋል ማለት ነው የምትመለከቱት በስልጤ ዞን በ የገጠራማው ክፍል የሴቶች አረፋን እያከበርን ነው የምንገኘው። በዚህም ደግሞ ሴቶቻችን በአመራር ላይ በተለያዩ ዘርፎች ላይ ያሉ እህቶቻችን ሙያውን ረስተውታል ወይንስ አለ የሚለውን ነገር ወደ እናንተ ለማድረስ ነው፣ ይህንን በውድድር መልኩ ይህንን ፕሮግራም ያዘጋጀ ነው ማለት ነው። ተመልካቾች እንግዲህ ምግብ አሰራር ሂደቱ ወደ መጠናቀቁ ላይ የሚገኝ ነው የሚሆነው እንግዲህ ይህ ምግብ ደግሞ በስልጤ ባህላዊ ሱፍራ ወይም እሰዶሮ በሚባለው ሱፍራ በባህላዊ ሱፍራችን ላይ የሚቀመጥ ነው የሚሆነው ማለት ነው እንግዲህ እዛ ጋር ተቀምጦ ውድድሩ ውጤቱ ምን ይመስላል የሚለውን ከዳኛችን ከእትዬ ሉባባ ውጤቱን እንሰማለን እኔ አልቻልኩም ምግቡን እስከ ቀምስ ድረስ። እናንተም እንደዛው እንደ መዝጓጉ እርግጠኛ ነኝ። ወደ እስተ ዶሮ ላይ እየቀረበ ነው የሚገኘው። እንግዲህ ተመልካቾቻችን በስልጤ ብሔረሰብ ከመቶ ሰላሳ አይነት በላይ የባህል ምግቦች እንዳሉ ይታወቃል። ከዚህም ውስጥ ዛሬ ለውድድር የቀረቡት አራቱ የምግብ አይነቶች እንግዲህ በሁለቱ ወረዳ አስተዳዳሪዎች ቡድን ተሰርተው እዚህ ጋ ለውጤት ቀርበዋል ማለት ነው። ይህ ምግብ እንዴት ነው፣ ጣዕሙን ለእይታ ማራኪ ነው የሚለውን ነገር ምንድን ነው፣ ትክክለኛውን የስልጤን ባህል ምግብ ተሰርተዋለሁ የሚለውን ከትዬ ሉባባ እንሰማና ውጤቱን የምናሳውቃችሁ ይሆናል። አብራችን ሁኑ።

እኔ ብልካ ባላሎ የስልጤ ዞን ዋና አስተዳዳሪ የአረፋ በዓል ይደላደሃ በስልጤ ብሔረሰብ ልዩ ቦታ አለው። አብዛኛው ህብረተሰብ የሙስሊም ነው፣ ሃይማኖታዊ ገጽታው ያመዝናል። እንዲሁም በበዓሉ የባህላዊ ገጽታዎችንም ተላብሶ የሚካሄድ ነው። በተለይ የስልጤ ማህበረሰብ ከተለያየ በሀገሪቱ በስራ እንቅስቃሴ ማለም አቀፍም ደረጃ የተለያዩ ቦታ የሚገኝ ማህበረሰብ ነው። አረፋ ሲደርስ ቤተሰቡን ዝያራ እና የአካባቢ ህብረተሰብ ለመገናኘት ቤተሰቡን ለመጠየቅ አረፋን ምክንያት አድርጎ ከተለያዩ ቦታዎች ይንቀሳቀሳል። በአብዛኛው በገጠሪቱ የስልጤ ክፍል በደማቅ ሁኔታ ተከብሮ ነው የሚቆየው። ለበዓሉ በቂ ቅድመ ዝግጅት ነው የሚደረገው። ወንዶች የእንጨት ዝግጅት ያደርጋሉ። ለከብቶች አረፋ ነው በሚል የጊጦሽ ቦታዎች ሳር ኮትሮት ሚባላለ ይህም ዝግጅት ያደርጋሉ። እንዲሁም ሴቶች ውጆ በማዘጋጀት ለቅቤ የሚሆን ነገር ለእንዳች አረፋም ለሴቶች አረፋም እንዲሁም ለዋና አረፋ በቂ ዝግጅት የሚያደርጉበት ነው። ወንዶቹ ድርሻ የሚታረድ ሰንጋክ ማዘጋጀት ለዚህ ደግሞ አስቀድሞ ብሳንጋውን ለመግዛትም የገንዘብ ዝግጅት ይኖራል። ገንዘብ ዝግጅት ከተደረገ በኋላ የአረፋ ግዢ ይፈጸማል። ጥሩ ቁመን ያለው እንከን የሌለው እንዳቅሙ ሁሉም ቤተሰብ ዝግጅት ያደርጋል። ዝግጅት ከተደረገ በኋላ እንግዲህ አረፋ ከመድረሱ በፊት አንድ ቀን አስቀድሞ የሴቶች አረፋ አለ። ለሴቶች አረፋና አጠቃላይ ለትልቁ አረፋ የጥርመ ዝግጅት የሚያደርጉት ወንዶች እንጨት በማዘጋጀት ነው። አንዱ ትልልቅ እንጨቶች ሲቆረጡና በጋራም በተናጠል ከተፈለጠ በኋላ ፀሐይ እንዲህ መልኩ ከተካሄደ በኋላ ኦዱህያ የሚባለው ወይም ለሰደቃ የሚያስፈልገው ይዘጋጃል። እሱ ሲዘጋጅ እንደ ያቅሙ በግ ለብቻው ያዘጋጃል። እንደ ሁኔታው ደግሞ አንድ በሬ ለሰባትም ያዘጋጃሉ። ግን ደግሞ ኦዱህያው ሲካሄድ አንድ ሶስተኛውን ተለይቶ አቅም ለሌላቸው አቅም ለሌላቸው በአካባቢ ለተለዩ በቀኑ ላይ እንዳላቸው ሰዎች ደስተኛ ሆነው እንዲውሉ አቅም ለሌላቸው ሰዎች ተከፋፍሎ ይሰጣል ማለት ነው። ከሁሉም አቅጣጫ ከሁሉም አካባቢ የተነፋፈቁ ጓደኛሞች፣ የተነፋፈቁ ወላጅና አባት የሚገናኙበትም ነው። ይሄ ዝግጅት ያው በጣም ትልቅ እውቅናም እንዲያገኝ የምንፈልግ ዝግጅት ነው። ስልጤ ማህበረሰብ መገለጫ ሆኖም እንዲታወቀልን የስራዎች ተጀምሯል። ይህን አረፋን አሳደገ ነው በዩኒስኬም ጭምር ተመዝግቦ አንዱ ማይደሰስ ቅርስ ሆኖ እንዲመዘገብ ሁላችንም ድርሻ ይኖራል ብዬ አስባለሁ። ያው ከአረፋ በዓል ጋ ተያይዞ በስልጤ ማህበረሰብ ትልቁ ባህል የሆነ ባህል ነው እና ከዚህ በዓል ጋር ተያይዞ አንዱ ለየት የሚያደርገው ሁሉም አካል የራሱ የሆነ የስራ ክፍፍልና ድርሻ ያለው በዓል ነው። ለአብነትም ቤት ከማስዋብ፣ ግቢ ከማስዋብ፣ አጠቃላይ ነገሮችን ከመስራት አንጻር ተከፋፍለው የሚሄዱበት ሁኔታ ነው ያለው። ከዛ ውጪ የእናቶች ድርሻ ደግሞ አንዱ ለረጅም ጊዜ በተለይ የጾም ከወጣ በኋላ የቂቤ ቁብ በማዘጋጀት እቁብ የሚሰበስቡበትና የተለያዩ ቅመማ ቅመሞችን አዘጋጅተው የሚጠብቁበት ሁኔታ ነው ያለው። አስቀድመው በሴቶች በኩል የሚዘጋጁ ምግቦች አሉ። ከነዚህም ውስጥ ፍንታፍንት የሚባል አለ፣ የጎመን ክትፎ የሚባል አለ። ብቻም ሳይሆን አተካናም አለ፣ ያንን የፍንት ጨራጨራ የሚባል አለ። እነዚህን የተለያዩ የምግብ አይነቶችን በማዘጋጀት ከሌላ አካባቢ የመጡት የፋኖ የምንላቸውን ልጆቻቸውን የሚቀበሉበትና ዱአ የሚደረግበት የዋናው አረፋ ዋዜማ በዓልን ያው በሴቶች በሁሉም ነገሩን ሴቶች ይዘው የሚያከብሩበት በዓል ነው። በዚህ ሁኔታ ስንወስደው ሁሉም አረፋው ተጀምሮ እስኪያልቅ ድረስ ሁሉም የየራሱን ድርሻ የሚወስድበትና ቤተሰብ ከቤተሰብ የሚገናኝበት ትልቅ በዓል ነው።